እሱ ምንድን ነው የናሂና የሁብዬ ጉዳይ በጣም እያስጨነቀው ስላለ እስኪኔም የበኩሌን የወንድምነቴን ሄጄ ልወጣ ግዴታዬን ብሎ ያው መጥቷል ማለት ነው። እና እንግዲህ በመጣም ሰዓት ሁብዬ ያደረገችለትን ፈገግታዋን አቀባበሏን አይታችኋል። ግን ቪዲዮ ላይ ሳይክ በጣም አዝኜ ነበረ፣ እንዴት ዳጊዚ መጥቶ ሳይጠይቀኝ ብዬ ነበር ብላለች። እሱም አይ እኔ ቀጥታ የመጣሁት ወደ አንቺ ነው። የአንቺ ጉዳይ አስጨንቆኝ ነው። ምንም ነገር እንዳታስቢ፣ በሚያስፈልግሽ ሰዓት እኔ ከጎንሽ ነኝ፣ ወንድምሽ ነኝ። እኔን አንቺን በጣም አቅሻለሁ ብዬ ናሂ በጣም አጥፍቷል፣ በድሎሻል፣ ሄሉ እንደዛው ባለጌ ናቸው ብሏታል። እሷም እንግዲህ ምንድን ነው የተፈጠረው? እስኪ አንድ በአንድ ንገሪኝ ብሎ ጠይቋት ነበረ። ያ ሁብዬም ምኑን አንስቼ ከምን ጀምርልክ? ብለዋለች ቪዲዮውን አይተከዋል እንደሆነ ሌላ ምንም አዲስ ነገር የለውም ስለነሱ አታንሳብኝ ብላ። እንግዲህ ናው ማን ነው ዳጊ በጣም አልቅሷል። ነስ ስለሆነ ማለት ነው። እና ሁብዬ አሁን አሁን በቃ ብሶተኛም ሆናለች፣ ወድም እየከፋት ነው። ለምን ከፋት ለምን ታለቅሳለች ብዬ ማለት አልችልም። እውነቴን ነው። እነሱ ሲያለቅሱ፣ ሁብዬ ስታለቅስ እኔን አብሬን ያለቀስኩት ፈጣሪ በሚያውቀው ማለት ነው። እና ያው ሴት ስትሆኑ፣ ነፍሰ ጡር ስትሆኑ፣ ልጅ ሲመጣ እውነቴን ነው ጫናውን የወለደ ነው የሚያውቀው የወለደ ነው የሚያውቀው ማለት ነው። እና እንግዲህ ይሄ ትዳር ይፈርሳል ብሎ ማንም ያልጠበቀው በዚህ አይነት ሁኔታ ሊቋጭ ተሆነ በእውነት ያሳዝናል። እንደው ዛሬ እንግዲህ ቅዱስ ሚካኤል ነው እሱ በመሀላችሁ ይግባእና ሰላሙን ሁሉ ይፍጠርላችሁ ነው የምለው። ማለት ነው እንግዲህ ዳጊ መቶ ምንድን ነው ብዬ የተፈጠረው ነገር እስኪ አንድ በአንድ አስረጂኝ ብሏታል። እሷም ስለ እነሱ ጉዳይ እንዳታነሳብኝ በቅቶኛል፣ ሳስታውሰው በጣም ሆዴ ይብሰኛል፣ ለዛ ነው የማለቅሰው ብለዋለች። ማለት ነው እንግዲህ ሰው ዝም ብሎ አያለቅስም። ይቺ ልጅ ነፍሰ ጡር ናት። እውነቴን ነው፣ እንደዚህ ቀን በቀን የቤት እየሄዳችሁ የምታስለቅሷት፣ እስኪ ትንሽ ትረጋጋ በትረጋጋ ማለት ነው። እና እኔ በእውነት ምን እንደምንል አናቅም ማለት ነው። እንግዲህ በቀላል ነገር የተጀመረ እዚህ መጨረሻ ላይ የፍቺ ላይ መዳረሻ መሆኑ በጣም ነው ማዝ ነው። እኔ ለሌሎቻችሁ ራሱ ትምህርት ነው የሚሆነው ብዬ ነው እንትን የምለው ማለት ነውና፣ እሺ ዳጊ እንግዲህ በእውነት አብራተን ባይኖር ምንም ነገር ባያረግላትም በቃ፣ ቃላቱ ብቻ ይበቃል። ሳናመሰግነው አናልፍም። ገና ታዳጊ ልጅ ነው እንደምታዩትና ብዬ በሚያስፈልግ ሰዓት እኔ ኮ ከጎንሽ ነኝ ብቻሽን አይደለሽም አለው። እኔ ካንቺ ጋር ነው እዚህ የሚቀመጠው ብሏታል። እግዚአብሔር ይስጥ ፈጣሪ ያሳድግህ። ማለት ነው የምፈልገው እኔ የምላችሁ ሄሉ ታርቀዋል አይደል ለምንድን ነው አሁን እንኳን አብራት ያልሆነችው ሌላውን ተውት አንድ ልቧ ተጎርቷል ለምን እየመጣች አታጽናናትም ብዙ ነገር ይችል ሊያስፈልጋት ይችላልና ያለችው ከቤተሰብ ከቤተሰብ ርቃ ነው እዛ ጋር ህፃን ልጅ አለ እዚህ ጋር ደግሞ ነፍሰ ጡር ናት ለምን አልሆነችም ሄሉ ያለችው አዲስ አበባ ነው መርግጥ ያው እንግዲህ ተፍ ተፍ ብትልም እዛም ሆነ መሆን ትችላለች ብዬ ነው። እና ይሄ ራሴ አመለካከት ነው ያው ይቅርታ አድርጉልኝ። በእውነት ግን በጣም ደግሞ እንድትጨክን ያደረገው አሁን ይቅርታ እንኳን ተተባባሉ በኋላ ለምንድን ነው ማታጽናናት ብዬ እኔ ራሴ መጠየቅ ጀመርኩኝ ማለት ነው። አቃለሁ ጥሩ ነገር ሰርታ አይደለም ይሄ ሁሉ መንስኤው እንግዲህ በወረወሩባት ቃላት ነው እንጂ ሁብዬ በሌላ ጨክና አይመስለኝም እኔ። ቪዲዮን እንግዲህ ከመጀመሪያም አይቼዋለሁ ማለት ነው። ብቻ ከባድ ነው። ግን ተረፈደን ቢሆን እንግዲህ ዳጊ መጥቶ ሁብዬን እያጽናናት ነው። አብሯት እንደሚሆን ብቸኛ እንዳልሆነች እየነገራት ነው፣ እና እሷም ደስ ብሏታል። ግን ይሄ ሁሉ ለቅሶ በእውነት በእውነት ሄሉ፣ አንቺም አግብተሽ ትዳር ይዘሽ ታየዋለሽ ማለት ነው እና ምን ያህል እንደሚከብድ ምን ያህል ከትዳር ከልጃቸው አባት ስትፋቱ ምን ያህል ከባድ እንደሆነ ትዳር ደግሞ ሲፈርስ፣ እውነቴን ነው። ትዳርን ለማፍረስ ጥቂት ነገር እንደሚበቃ አይታችኋል። ጥንቅዬ የመርፌ ቀዳዳ የምታክል ነው የሚያፈርሰው ትዳርን ለመገንባት ግን ገና ብዙ ጣውረድ ያስፈልገዋል ማለት ነው። ይህ ትዳር መቼም አምስት ስድስት ዓመት እንደቀልድ አይደለም የቆመውና አሁን ላይ ለመፍረሱ እንዲህ በደቂቃ ውስጥ ዝብርቅ ማለቱ በጣም ነው የሚያሳዝነው በእውነት እና የትዳር ባይፈርስ እንግዲህ ዳጊም እያለ ነው እኔ እንድትለያዩ አልፈልግም አብራችሁ እንድትሆን ነው የምፈልገው ከዚህ በፊት ራሱ አይታረቁም በቃቸው ብሎ የተባለ ትልቅ ቻሌንጅ ገጥሟቸው ታርቀው አብረው ኖረዋል እንዴት ይህንን ነገርስ ማለፍ አቃታቸው ብሏል ማለት ነው እና በእርግጥ እንግዲህ ከዚህ በፊት ያው አይተናል። እሷም ወደ አረብ ሀገር ለመሄድ በቃኝ ብላ ሻንጣ ይዛ ከሪፖርት ናሂ እንደመለሳት ሁሉ አያችሁ። ያን ለአጤናት ልጅ አንድ ነው ያለው። ምንም ችግር የለም። ነፍሰ ጡር አይደለችም። አሁን ባትሆን እርግጠኛ ነኝ ውብያ ትቀመጥም ነበር እስካሁን እና፣ ግን ነፍሰ ጡር ናት። ፈጣሪ እንግዲህ በሆዷ ያለው ልጅ እንግዲህ ፈጣሪ ረድቶ አባቱ ወደ ቤት ተመልሶ በትዳራቸው ደስተኛ ሆነው እንዲሆኑ እኔ ምኖቴ ነው ማለት ነው። እና እዚህ ጋር በጣም ተጠያቂ ናቸው። ዛሬም ብዬ የምለው እነ ሄሉ፣ እነ ኪሯና እነ ሱራፊል ናቸው ማለት ነው። እናንተ የትዳር መዥገሮች፣ ጠንቆች ማለት ነው። እና ነገሮችን ሳታጣሩ እሮጣችሁ የሰውን ትዳር የበጠበጣችሁ ሄሉም ማለት ነው ምርጫውን መርጦ መኖር ይችላል። ብለሽ አንቺም አጋግለሽ ማለት ነው እና እንግዲህ በዛን ሰዓት ያው አሁንም እንግዲህ ናሂ ይቅርታ እየጠየቃት ነው ግን ሁብዬ ፈቃደኛ አይደለችም ምናህል ልቧ ቢደማ ነው እንግዲህ የአንድ ሰው ጫማ መጥበብና መስፋቱን መስፋትን የምናውቀው የዛን ሰው ጫማ ውስጥ ሆነን ስናይ ብቻ ነው እና ፈጣሪ አምላክ ትዳራቸውን ይባርከው ነው ምለው እንግዲህ ዳጊም በሚችለው ግዴታውን እየተወጣ ይገኛል እንግዲህ ደግሞ አሁን የቀረው የሁብዬ ወንድም ነው እንግዲህ እሱም ሰሞኑን መጥቶ ያለውን ነገር እንሰማለን። መልካም ዜና እንሰማለን። እውነት ወደ ትዳራቸው የሚመለሱበትን ፈጣሪ የፈጣሪ ጣልቃ ይግባበት። ፈጣሪ ሲጨመርበት ነው እኛ በለፋ ነው አይደለም ማለት ነው በጣም ነው የማዝነው።